የማዕከላዊ ኢትዮጵያ ክልል ግብርና ቢሮ የሴክተሩ አመራርና ሰራተኞች የዱራሜ ክላስተር የመሃሉ ዘመን በሚል ርዕሰ ጉዳይ ውይይትና ስልጠና ባካሄዱበት ጊዜ በምክትል ርዕሰ መስተዳድር ማዕረግ የገጠር ልማት ዘርፍ አስተባባሪና የማዕከላዊ የኢትዮጵያ ክልል ግብርና ቢሮ ኃላፊ አቶ ኦስማን ስሩር እንዳሉት ሀገራችን ኢትዮጵያ ረጅም የሆነ የፖለቲካ ታሪክ ያላት ሲሆን በስኬትም በውድቀትም ያለፈችና የጸናች አገር ናት ብለዋል። በመሆኑም አሁን ያለነው የመሐለኛው ዘመን ዜጎቿም ተለዋጭ የሆነውን የዓለም ባህሪ ተገንዝበን ፈተናውን መሻገርና ማሸነፍ ይጠበቅብናል በማለት ገልጸዋል። በመሀለኛው ዘመን በርካታ ተለዋዋጭ ዓለም አቀፍ ሁኔታዎች አሉ፣ አህጉራዊ ሁኔታዎች አሉ፣ ሀገራዊ ሁኔታዎች አሉ። ይህንን ሁኔታ ተገንዝቦ ለተለዋዋጭ ዓለም አቀፍ ሁኔታ፣ ሀገራዊ ሁኔታ ራስን ማዘጋጀት ካልተቻለ ትላንት ባገኘናቸው ጥቃቅን ድሎችና ስኬቶች ከተዘናጋን እንግዲህ ዓለም ነባራዊ ሁኔታ እየፈጠራቸው ያሉ አሁን ድምፅ አልባው ጦርነት ሰለባ የመሆን እድል አለ። ስለዚህ ይሄንን እድል በደንብ ምን ማለት ነው የሚለውን ጉዳይ መላው አመራርም ሰራተኛም ተገንዝቦ ምላት ህዝቡ አውቆ ድሎችን የበለጠ ወደ ላቀ ስኬት ለማስቀጠል ትጋትን የበለጠ ወደ ማላቅ መሄድ ያስፈልጋል። ባለፉት ጥቂት ዓመታት በተገኙ አንጸባራቂ ድሎች ሳንዘናጋ ለተሻለ ውጤት መትጋትና መስራት ያስፈልጋል ያሉት አቶ ኡስማን፣ ለክልሉና ለሀገሪቱ የተሻለ ደረጃ መድረስና ውጤታማነት የመንግስት ሰራተኛ ሠራተኛና አመራሩ ብቻውን ሳይሆን ሁሉም ዜጋ ለሚገጥሙ ፈተናዎች በር በመዝጋት የሚመጡ እድሎችን ለመጠቀም የሚያስችል ስልጠና መሆኑን ተናግረዋል። አቶ ኡስማን የፓርቲ አመራሩ ብቻ ሳይሆን የመንግስት አመራሩ ብቻ ሳይሆን አመራሩ መንግሥት ሠራተኛው ምልህት ህዝቡን በጉዳዩ ላይ ጋራ መግባባት ፈጥሮ መሄድ እድሎቻችንን የበለጠ ወደምናልቅበት እድሎችን የምንጠቀምበት ስጋቶችን የምንቀንስበት የሚመጡ እዚህ ምዛም ዓለም አቀፍ ሁኔታ የሚፈጥራቸውን ለሚፈጥራቸው ችግሮች ቀድመን ተጠንቅቀን በራችንን ዘግተን የበለጠ አመራሩ ሰራተኛው ተቀናጅቶ ተናቦ ለላቀ ስኬት ለላቀ ድል ራሱን ማዘጋጀት አለበት። እድሎችን አሟጦ የመጠቀሙና ወደ ውጤት የመቀየር ስራ እና ወደ ልቀት የመሄድ ስራ የበለጠ መነሳሳት የሚፈጠርበት ስልጠና ነው። ስልጠና ምንም እንኳን ብዝሃ የኢኮኖሚ ዘርፍ የምንከተል ቢሆንም የማዕከላዊ ኢትዮጵያ ክልል ሌሎች ክልሎችም ሆነ ሀገራችን ኢትዮጵያ የእድገት መሰረቷና እስካሁን የኢኮኖሚ የሀብት ማመንጫዋ ግብርና ነው ያሉት የግብርና ቢሮ ኃላፊ አቶ ኡስማን በመሀሉ ዘመን ስልጠና ትኩረት ያደረገባቸውን ነጥቦች አንስተው ለሀገራችን ሁለንተና የብልጽግና ፈተናዎችን ወደ እድል፣ እድሎችን ደግሞ ወደ ውጤት ለመቀየር አመራርና ሰራተኞች የጋራ ርብርብ እንደሚያደርጉም አንስተዋል። የጋራ ርብርብ ለማድረግ ከአመራሩ ሰራተኛው እንግዲህ በዚህ የመሀሉ ዘመን ሁኔታ ላይ ስልጠና ነው እየተሰጠ ያለው ይህ ስልጠና። አሁን ያልኳቸውን ውጤቶች እንጠብቃለን። ይህን ስናሳካ በቤተሰብ ደረጃ፣ በማህበረሰብ ደረጃ እንደ ክልል ቀድሞ የምግብ ለዋላነትን ያረጋገጠ ድህነትን ያሸነፈ ሁለንትና ብልጽግናን ያረጋገጠ፣ ለዚህ ደግሞ መሰረቱ ሰላም ነው። ለሰላም ደግሞ መሰረቱ ሁላችንም ነንና እያንዳንዳችን ከኔ ምን ይጠበቃል ብለን ሰላማችን ስናለማ ግብርናችን ይለማል። ግብርናችን ሲለማ የሀገራችን አሁን ያልኩት ሁለንተና ብልጽግና በአጭር ጊዜ ይሳካል የሚል መቋጫ ያለው ስልጠና ነው። የማሉ ዘመን በሚል ርዕስ የማዕከላዊ ኢትዮጵያ ክልል ግብርና ቢሮ ሴክተር አመራሮችና ሰራተኞች በዱራሜ ከተማ የስልጠናና የውይይት መድረኩ ለአንድ ቀን ተካሂዶ ተጠናቋል።